አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ ውድ ቻናል የቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ገኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ረመዳንን ብቅ አላልኩም። ዛሬ በዚህ በሚጣፍጥ በሚያምር ሲናሞን አሰራር ብቅ ብይላችኋለሁ ማለት ነው። ኢንሻአላህ ከመጀመሪያው እስከ መጨረሻ ተከታታይ እዚህ ጋር አንድ ምቆላል አደርጋለሁኝ። በነገራችን ላይ ረመዳኑን በጣም ነው የጠፋውትኝ እኔ ቻናል ትንሽ ችግር ደርሶበት ነበርና አሁን ላይ ያስተካክያለሁ። አልሐምዱላ አልጠፋም ከሁን በኋላ ማለት ነው። እዚህ ጋር ግማሽ ወተት አድርጋለሁ። ትንሽ ስለሆነ የምሰራው እኔ ግማሽ ነው የማደርገው ወተት። በዚች ማንኪያ ሙሉዋን ማለት ነው። ስለአንሞዳሽ ትንሽ ጨምሬባት አለሁኝ። ካሜራ አደርጋለሁኝ። እንዳያችሁት አንድ እንቁላል ነው የተጠቀምኩት ማለት ነው። እዛ ጋር ሳህን ላይ የምታዩት ደግሞ ዱቄት ነው። አንድ ኩባያ ዱቄት ማለት ነው። ቫኒላ አድርጋለሁ እንዲሁም ፔኪንግ ፓውደር አድርጊያለሁ፣ ቀደም ሲል ማለት ነው። እንደዚህ አድርጌ ግብአቶችን ካሟላሁኝ በኋላ ትንሽ ለብ ወይም እኔ ያው ቀዝቃዛ ውሃ ስለነበረው ኩባያው ላይ ሙቋ አድጌበታለሁ። እና ደግሞ ወተቱ በጣም ስለቀዘቀዘ ነው ሙቋ ያደረኩት። በዚህ መልኩ በደንብ አድርጌ መተዋለሁ ማለት ነው። ወተቱ በጣም ስለቀዘቀዘ እኩል መጠን፣ ቴክስቸሩ ቆንጆ እንዲሆንልኝ እኩል መጠን እንዲመጣ ሞቅ ያለ ውሃ ነው ያደረኩት ማለት ነው። እንደዚህ አድርጌ በደንብ አድርጌ መተዋለሁኝ። ቆንጆ የሆነ ቴክስቸር ይሰጠናል። እንደሚታዩት እኔ በመምቻል ተጠቀምኩትም በሹካ እንደዚህ አድርጌ። በነገራችን ላይ በሹካ ማብኳትም ይሁን የሚሆን እንቁላል ነገር መምታት ምናምን በጣም ይመቸኛል እና በዚህ መልኩ ከመታወት በኋላ ትንሽ አቆየዋለሁ ማለት ነው። አቆይቼ ያው በዚህ መልኩ አብኩቼበታለሁኝ። ከጎን የተረፈኝ አለ እንደሚታዩት እሱን አስቀምጠዋለሁኝ። እንደዚህ ከድኜ ለተወሰኑ ደቂቃዎች አስቀምጫለሁኝ እዚህ ጋር እሱ ቦካ እስከሚልልኝ ድረስ። ስኳር የተፈጨ አለኝ ቀረፋ ነው፣ ከስር ያለውን ያችሁት ማለት ነው። ቀረፋና ስኳሩን በዚህ መልኩ እኩል በሆነ መልኩ አመጣጥነዋለሁ ማለት ነው። ያው እንደምታዩት የተፈጨ ስኳር ስለሆነ ቀረፋው ያሸንፈዋል። በዚህ መልኩ በደንብ አርጌ አዋህደዋለሁ ማለት ነው። በደንብ አርጌ ነው የማዋህደው። እንግዲህ ስኳር እና ቀረፋ ነው ይሄ። ሊጡም ላይ እንዳያችሁት ስኳር አድርጌ ያለሁኝ ም ትንሽ አድርግ ያለው እዚህ ጋር ምንም አላደርግም ማለት ነው። ስኳሩን እና ቀረፋውን ብቻ ነው ማዋህደው ማለት ነው። በደንብ ካዋህድኩትኝ በኋላ ወደ ጎን አረግና እዚህ ጋር ሊጤን ያው እንደምታይት ቡፍ ብላ ሞክታለች ማለት ነው። እንደዚህ በዚህ መልክ ሆናለች። ደስ የምትል ሆናለች። ጠረጴዛዬን በደንብ ስካጸዳሁኝ በኋላ ዘይት ትንሽ ቀብቸዋለሁኝ ጀም ላይ አለ በዚህ መልኩ በደንብ ዝርግት እናደርገዋለን ማለት ነው። ሊጡ በነገራችን ላይ ቡክት ሲል ልስልስ ያለ ሆኖ በጣም ነው ደስ የሚለው ማለትም ይመቻቸዋል፣ የፈለጋችሁትን ነገር ለመስራት። ሊጡ ትንሽ ቦካ ሲል ቆንጆ ነው፣ ልስልስ ያለ ነው የሚሆነው። እዛ ላይ በወተት የተወጋ ሊጥ ለምንም ነገር አያስቸግርም ማለት ነው። እኔ ያው መዳመጫ የለኝ በዚህ አልኩት። ከዛን በደንብ አድርገ እንትን ካልኩ በኋላ ቅድም ያዘጋጀነውን ቀረፋ በደንብ አድርገን እናዳርሰዋለን ማለት ነው። በደንብ ባዳርሰን በደንብ እየነሰነስን ሙሉ ለሙሉ እናዳርሰውና ሙልት አድርገን እንቆርጠዋለን ማለት ነው። በዚህ መልኩ መቁረጥ ይቻላል። ከዚህም ቀጫጭን ቢሆን ያምራል እንጂ ያስጠላም። እኔ ራሱ እዚህ ጋር አሁን ለሁለት እየቆረጥኩትኝ ነው ያረኩት። በጣም ረዘም ሲል ስለሚነፋፍሩን ውስጥ ስለሚገባ እንትን በዚህ መልኩ ብትሆን ቆንጆ ነው ማለት ነው። ያው እንደምታዩት በቀጭኑ አድርጌ በጣም እያድበለብልኩኝ የምታምር ቅርጽ ይሰጠኛል ማለት ነው። ያው እያልኩኝ በዚህ መልኩ ጨርሻ አለሁኝ። ይህንን ይመስላል። እዚህ ጋር አስገብቼው ነው እንደምታዩት፣ በዚህ መልኩ የበሰለ ነው። እዚህ ጋር ወተት አደርጋለሁኝ በአንድ ኩባያ ያልሞላ ማለት ነው። ስኳር አደርጋለሁኝ አንድ አራት አምስት በዚች ማን፣ ከዛም ወተቱ ላይ በዚች በምታያት ማንኪያ ማለት ነው አንድ አራት የሚሆን ነሻ አረጋለሁ ወይም የበቆሎ ዱቄት ከዛም ስኳር አደርጋለሁ። ያንን ያክል ማለት ነው። ነሻ ያው ሁላችሁም ታውቁታላችሁ፣ የበቆሎ ዱቄት ነው። እኛ ሀገር ትንሽ ከርታ ያለ ነው። ደግመን መፍጨት ይቻላል ማለት ነው። ግን እኔ ያልፈጨሁትም ዝም ብዬ ነው ያደረግኩትኝ። እዛን አሁንም ሙቅ ውሀ በግማሽ አደርጋለሁ። በነገራችን ላይ ሙቅ ውሀ እያደረግኩኝ ያለሁትኝ ፍሪጅ ውስጥ ቆይቶ ወተቱ በጣም ስለቀዘቀዘብኝ ና ለመስሪያ ስለቸኮልኩኝ እኩሉ አይነት ቴክስቸር እንዲሰጠኝ ነው ማለት ነው። በዚህ መልኩ እንትን ካልኩኝም በኋላ በደንብ አርጌ አማስለዋለሁ ወይንም አሟሟዋለሁኝ ማለት ነው። ስኳሩን ከሟሟሁትኝ በኋላ ቀጥታ ይህንን እንጥደዋለን ማለት ነው። ትንሽዬ ነሻ ጨመር አደረኩኝ። ነሻው የሚያገለግልን እንግዲህ ማንኛውም ላይ ስንሰራ ለማወፈር ነው ማለት ነው። ስራው ማወፈር ነው። ምንም አይነጣም ምናምን የሚሰጠው ነገር የለም። ያወፍርልናል። በዚህ መልኩ ስቶቭ ላይ አድርጌለሁኝ። ስቶቭ ላይ አድርጌ በደንብ እያመሰልኩ ትገኛለሁኝ ማለትም ስኳሩ ቢሟማ ቆንጆ ነው። በደንብ እስከሚሟማ ድረስ እንትንልና እስቲን ተከተቅ እንጠብቀዋለን። ይኸው እንደምታዩት ሟምቶልኛል። በዚህ መልኩ እያማሰልኩት በደንብ እስኪን ተከተቅ እጠብቀዋለሁኝ። እዚህን ያክል እስኪ ወፍር እንጠብቀዋለን። አሁን ቆንጆ የሆነ ክሬም ሰጥቶናል። እንደምታዩት እዚህ ጋር አድርጌዋለሁኝ። ያው ውፍረቱ በጣም ምርጥ የሆነ ቴክስቸር ሰጥቶልናል። የሚያምር ክሬም ሆኖልናል። እዚች ሳህን ላይ አድርጌያለሁኝ። እቺ ሳህን ያው እንደምታያት ምንዳንት ለማለት ታስመቻለች እና ከዛን ትንሽ እንዲቀዝቅዝ ግን ፍሪጅ ውስጥ ካደረኩትኝ በኋላ እዚህ ጋር አድርጌዋለሁኝ እንደምታዩት፣ በጣም ነው የሚያምረው ይህ በጣም ነው የሚያምረው። በጣም ነው የሚጣፍጠው። ከማማሩም በላይ ደግሞ በጣም ነው የሚጣፍጠው። ወላይ በጣም ነው ጣፍጧቸው የበሉት ማለት ነው፣ ቤተሰቦቼ በነገራችን ላይ እዚህ ላይ መገንዘብ ያለባችሁ ብዙ ከሆናችሁ ጨመር አድርጋችሁ ስሩሽ ይጣፍጣል እናም ደግሞ በስተመጨረሻ ይህንን ዳቦ በዚህ መልኩ ቆራርጬ የአስር የአስር ዳቦ የሚገዙ ናቸው እነዚህን ድንች በራሳቸው ቅርጽ አድርጌ ቆርጫለሁኝ። የዚህን አሰራር ወይም ደግሞ ለብቻው ከፈለጋችሁ ግልጽ አድርጌ ያሳያቸዋለሁ ማለት ነው። ስጋር ድንቹን እንጠበስኩትኝ ከዛን ዳቦ ላይ ነው ቀጥታ የማደርገው። የዚህን አሰራር ከፈለጋችሁ ደግሞ አሳያቸዋለሁኝ። ኮሜንት ላይ ጻፉልኝ። አይ የዚህን አሰራር ደግሞ ከፈለጋቸው አሳያቸዋለሁ። ባይ ያውና እየጠበስኩ ነው።